የኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሰን፣ አደረሳችሁ። የጌጥሜዲስ የኢየሱስ ፍቅር በደሙ ተለውሶ ደም ግባት የለውበትም። ውበቱን አቶ ማን ነው የሚወደው ፀሐይ ነበር እንደ ፀሐይ ነበር ፊቱ የሚያበራ እንደ ብዙ ውሃ ድምፁ የሚያስፈራ፣ አይኑ እንደ እሳት ሰዓት ሁሉን የሚያጠራ። አህየውት ተሰቅሏል፣ ራሱን አጎንብሷል። ከትንሽም ትንሽ ትንሽ ሆኖ አንሷል። አህየውት በደሞ ውስጥ ደም ተለውሶ ምስማር እጆቹን ራሱ በእሾህ ጉንጉን ጅራፉ ጀርባውን አጥንቱ አስቀርቶ ስጋውን ቆርሶ አየውት አየውት ደግሜ! የላቡን ዘለላ በጭንቅ እያማጠ ሳይኖር ከለላ ለብቻው ታሞ ደዌ ተቀበለ። በደዌ ተደቆ አጥንቱን እስክቀር ከላይ ሲገዋልቆ አ ህመም የማያውቀው ታሞ ተሰቃይቶ እንደ በግ ሲጎተት መሬት ተዘርግቶ መልኩን አጥቶ በአለም ጭካኔ፣ በሰዎች ጭካኔ፣ በስራቸው ክፋት፣ በልብ ድንዳኔ ልብሱን ገፈፉት በእጃቸው ወጨቁት ወስዶ ተካፈሉት፣ እጣ ተጣጣሉት፣ ሰደቡት፣ ረገሙት ማን አመናጭቆ ናቁት፣ ተፉበት በላዩ ጎኑን በጦር ወጉት እርቃኑን አውሎ ሳቁት፣ አዋረዱት። አህየውት አህየውት ምንም ሳያወራ ደጋግሞ ቢያወሩቱን ቢያወሩት ተራ በተራ አየሁት አየሁት ጎልጎታ ተወስዶ በጎልጎታ ታርዶ በቀራኒው መስቀል ራሱን አርጎ ባዶ አየሁት ሲደማ ሰውነቱ ቆስሎ ስጋው ተሸልጦ በመስቀል ላይ ውሎ መስቀል ተሸክሞ ስቃይ ተቀብሎ ሕመም ተቀብሎ ደዌ ተቀብሎ አየው ጌታዬን አየው ውድዬን የሚወደኝን ሳይጸየፍ ጠርቶ የሳበኝን የአልባስጥሮስ ብልቃደን ሽቷዬን እንባዬን ለእግሮቹ አፍሲሼ በጸጉሬ አብሼ በእግሩ ስር አልቅሼ መውደድን ልንገራው መውደዱን ሲያሳየኝ እንዴ ነው ሚወደኝ እንዴ ነው ሚወደኝ እያልኩ ላውራ የኔን ሞት ሞቶልኝ ስራይን ሲሰራ ተጠምቶ ተርቦ ተመቶ ተገርፎ ተግዶ ተሳድቦ ሀይላቶ ደግሞ ስሎ ተንገራቶ የሚረዳ ጠብቶ የሚያግዝ ጠብቶ ነፍሱን እስከ መስጠት ነፍሱን እስከ ሚተው ጨካኝ ያደረገው እንዴት ቢወደኝ ነው እንዴት ቢወደኝ ነው። እሱ ሰማይ ሆኖ ከሰማያት ወርዶ አምላክ ሆኖ ሳለ የባሪያን መልክ ይዞ እኔን ወዶ በፍቅሬ ተይዞ ምንም ሳያወራ ትዩት እንደሆነ የቃላት ሳያወጣ በእኔ ምትክ ሆኖ በእኔ ፋንታ ሆኖ ሞተን ወስዶልኝ በሞቱ ጨክኖ ሞተን ወሰደልኝ በሞቱ ጨክኖ። እንዲ ነው መውደት እንዲ ነው መውደት። ደሙን አንጠባጥቦ የደም ላፋልዎ ፊቱን በደም ታጥቦ አየውት ሲጠረኝ ሲያቀርበኝ ከጥፋት ሕይወት! ከኃጢአት መንገድ ደርሶ ሲመልሰኝ፣ በነፍሱ ድካም ውስጥ ብዙ ፍሬ አፈራ። ከመልካሙ መሬት ፍሬ ጎመራ፣ ዘሩ ስር ሰደደ፣ እየበዛ ሄደ። ስለ አመስ ማለተ ማልዶ አስገኝቷል ህይወት። እንዲህ ነው የሚወደኝ፣ እንዲህ ነው የሚወደኝ። የመዳን ራሴ ቁር፣ የእምነት ጋሻ ጦር። አየው ተሰቅሎ፣ በልቤ ተስሎ፣ መቼም እንዳረሰው አለብኝ የፍቅር ዕዳ፣ አለብኝ የፍቅር ዕዳ።